የዓለማችን ከፍተኛ ቦታ ላይ የተደረገ የእግር ጉዞ ስላክላይኒንግ ወክ ይባላል። ይህ ድርጊት በጣም ከፍታ ባላቸው ቦታዎች ላይ በተዘረጉ ርዝማኔዎች መሃል የሚደረግ የእግር ጉዞ ሲሆን ጥበባዊ ስፖርት ነው ይሉታል። እንደ መዝናኛም ይጠቀሙታል። ታዲያ ይህንን አስፈሪ ከፍታ ማን ችሎት ያለ ፍርሃት በገመዱ ላይ ይራመድ ይሆን? ነገሩ እንዲህ ነው። እነዚህ የምትመለከቷቸው ሁለት ሞቃታማ የአየር ፊኛዎች በአየር ላይ እየተንሳፈፉ ነው። የፊኛዎቹ ዳርና ዳር ላይ ጠንካራ ገመድ ተወጥሯል። ፊኛዎቹ ያሉበት ከፍታ የዓለማችንን ረጅም ሕንፃ የቡርጅ ከሊፋን ሁለት እጥፍ ያክላል። እነዚህ ሁለት ወጣቶች ደግሞ ሉቃስ አርምለርና ፍሬዲ ኩን ይባላሉ። ሁለቱም ጀርመናውያን ናቸው። በዚህ በ8202 ጫማ ከፍታ ወይም በ2500 ሜትር ላይ በሚገኙት ሁለት ሞቃታማ የአየር ፊኛዎች መካከል በገመዱ ላይ የእግር ጉዞ በማድረግ ከዚህ በፊት በብራዚላዊው በራፋኤል ዙኖ ተይዞ የነበረውን የዓለም ሪካርድ ሰብረዋል። በገመድ ላይ የእግር ጉዞ ማድረግ እጅግ በጣም ፈታኝ የሆነ ራስን ተቋቁሞ የመያዝ ችሎታ ነው። ሉቃስ አርምለርና ፍሬዲኩንም ይህ ፈተና ገጥሟቸዋል። ከአንድም ሁለት ሶስቴ ከገመዱ ላይ ተንሸራተዋል። ነገር ግን ዓላማቸው ማሸነፍ ነበርና መውደቅ አልበገራቸውም። በድንቅ ብቃታቸው በዓለማችን የድንቃድንቅ መዝገብ ላይ ስማቸውን አስፍረዋል። በመጨረሻም ከድላቸው በኋላ ሉቃስ አርምለርና ፍሬዲኩንም በደስታ ተቃቅፈዋል። የኢትዮጵያ ልጆች ቴሌቪዥን